የሲዳማ ክልል ገቢዎች ባለስልጣን ዋና ዳይሬክተር አቶ ደምሴ ሳቱ በክልሉ በዘጠኝ ወራት በመደበኛ ገቢ 10 ቢሊዮን 257 ሚሊዮን ለመሰብሰብ ታቅዶ 8 ቢሊዮን 81 ሚሊዮን 719,430 ብር ለመሰብሰብ እንደተቻለ ተናግረዋል። በመደበኛው 12 ቢሊዮን 161 ሚሊዮን ብር ነው አቅደን የነበረው። የስድስት ወሩን አፈጻጽም ገምግመን እሱም ዳግም ከልሰን መደበኛውን 13 ቢሊዮን 676 ሚሊዮን ብር አድርገናል። የዘጠኝ ወር ቅዳችን 10 ቢሊዮን 257 ሚሊዮን ብር ነው። ክንውኑን በተመለከተ 8 ቢሊዮን 801 ሚሊዮን 719430 ብር ሰብስበናል። ከአመቱ አኳያ 64.4 ፐርሰንት በተከለሰው ደርሰናል ማለት ነው። ይህ ከ2016 ጋር ሲነጻጸር በብር 2 ቢሊዮን 287 ሚሊዮን 469446 ብር ብልጫ ያሳያል። በማዘጋጃ ቤታዊ ገቢ አንጻር 1 ቢሊዮን 231 ሚሊዮን 500 ሺ ብር በ9 ወራት ለመሰብሰብ ታቅዶ 845 ሚሊዮን 348 ሺ 967 ብር ለመሰብሰብ እንደተቻለ አቶ ደምሴ ጨምረው ገልጸዋል። ማዘጋጃ ቤታዊ ገቢን በተመለከተ በበጀት ዓመቱ አቅደን የነበረው 1 ቢሊዮን 300 ሚሊዮን ብር ነበር። አሁን ላይ ደግሞ እቅዱን ከልሰን አንድ ቢሊዮን 642 ሚሊዮን ብር ነው ያደረግነው። የዘጠኝ ወረፍ እቅዳችን አንድ ቢሊዮን 231 ሚሊዮን 500 ሺህ ብር ነበር። ክንውን 845 ሚሊዮን 348 ሺህ 967 ነው። ይህ ከ ከስምንት ወሩ እቅድ አኳያ 686 ነው። ሳይክልስ በፊት 84 ፐርሰንት ነው። ከዓመቱ አኳያ 55 ነው። የማዘጋጃ ቤት እድገቱን በተመለከተ ከ2016 ጋር ሲነጻጸር በብር 168 ሚሊዮን 300 183 ብር ብልጫ ያሳያል። በሁለቱም ዘርፎች ማለትም በመደበኛ ገቢና በማዘጋጃ ቤታዊ ገቢ ግብር በዘጠኝ ወራት የተሰበሰበውን በተመለከተ ይህንን ብለዋል። መደበኛና ማዘጋጃን ደምረን ያየን እንደሆነ እቅዱ ሳንከልስ 13 ቢሊዮን 500 ሚሊዮን ብር ነበር። እቅዳችን ሲከለስ ግን 15 ቢሊዮን 318 ሚሊዮን ብር የሆነው የዘጠኝ ወር ክንውናችን 9 ቢሊዮን 647 ሚሊዮን ዜሮ 68 ሺህ 397 ነው። በነባር እቅድ በበጀት ዓመቱ አቅደን ከነበር ነው ስንገምት ዘጠና ሰባት ፐርሰንት ነው አችን ማድረግ የቻልነው መደበኛና ማዘጋጃውን አንድ ላይ ጨምረን እድገቱ ከ2016 ጋር ሲነጻጽር በብር ሁለት ቢለን 455 ሚለን 769629 ብር ብልጫ አለው። በበጀት አመቱ የታቀደው እቅድ እንዲሳካና በክልሉ ያለው የህብረተሰቡ የመልማት ፍላጎት እንዲሟላ በየደረጃው ከሚገኙ አካላት ጋር በትብብር እየተሰራም ይገኛል ባይ ናቸው አቶ ደምሴ ደገቢ ባለስልጣን። ከሚመለከተው መንግስታዊ ካልሆኑ ተቋማትም ጋር ከነጋዴው ማህበረሰብ ጋር ከመንግስታዊ አካላትም ጋር በየደረጃ ካሉ አመራሮች ጋር ተቀናጅተን ተመካክረን ችግሮችን በምክክር በመስራት የታክስ ስርዓቱን በማክበር የታክስ ስርዓቱን በማዘመን ቴክኖሎጂን ተጠቅመን የክልሉን ገቢ በአግባቡ ሰብስበን የክልሉ መንግስት የዜጎችን የህዝቡን የመልማት ጥያቄ እንዲመልስ የበኩላችንን አስተዋጽኦ ለማድረግ ርብርብ እያደረግን መሆኑን ለማህበረሰቡ ማሳወቅ እፈልጋለሁ።